ሰዋለ አለ ለካ እግዚአብሔር ይህንንም ይመልሳል ወይ ብላችሁ እንድትሉ እንደሚያስተምረው ነው። ሌላው ይሄ ማጓራት በቤተ ክርስቲያን ውስጥ አዲስ የመጣ ትምህርት አልገባም ብሏል። ወገኖች፣ የደብሩ ጥበቃ አባላት ወደ አውደ ምረቱ ላይ እንድንመጡ እንጠይቃለን። አትታለሉ። በየቦታው ከቀን ሆነ ያፈነገጠ የጸበል ስርዓት፣ የቅባ ቅዱስ ስርዓት፣ አትታለሉ በቤተ ክርስቲያን ጸበል በንስሐ ተመልሳችሁ ተጠመቁ። ምን ጥቅም ተገኘ? የአዲስ አበባ ልጆች በታሪክ የሌለ የዛር መንፈስ አይተናናቅም። አውደብረቱ ላይ ረጅም ዘመን ነበርንበት። ስለ ገንዘብ ፍቅር ሲሉ ርኩሳን መናፍስትን አዋህዷችሁ ትርፍ አልተገኘም። በልባችሁ ፈልጋችሁ የሄዳችሁት ነገር ሳይሳካ ያጋንንት ማደሪያ። አትታለሉ ወገኖች፣ አትታለሉ። ከዚህ ቀጥሎ ኢንጂነር ቃል አብ የደብሩ ህንፃ ኮሚቴ የቴክኒክ አማካሪ አባል ናቸው። እርግጠኛ ነኝ በሰባት ደቂቃ ውስጥ ከመነሻው እስከ መድረሻው ድረስ ገልጸው ይጨርሳሉ ብዬ አስባለሁ። ብዙ አቡነ መቃሪዎስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት የስራ ኃላፊዎች፣ በአዲስ አበባ ሀገረ ስብከት የስራ ኃላፊዎች እና የደብር አስተዳደሪዎች፣ መላከ ሳህል ስዩም ወልደ ገብርኤል የደብራችን አስተዳዳሪ፣ የደብሩ ሊቃወንት በሙሉ በየማድረጋችው፣ የደብሩ የሰበካ ጉባኤ እና የልማት ኮሚቴ አባላት፣ የደብሩ ሰንበት ትምህርት ቤት አባላት እና ወጣቶች የቅዱስ ሚካኤልን አመታዊ በዓል ለማክበር በዚህ ቦታ የተገኛችሁ ምዕመናን በሙሉ እንኳን አደረሳችሁ እያልኩ መንፈሳዊ ሰላምታዬን እያቀረብኩ የካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን ስለሚያሰራው የቤተሰሌሆም ሆስፒታል ህንፃ ግንባታ በተመለከተ የቀረበ ሪፖርት። የካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን ቤተሰሌሆም ሆስፒታል ግንባታ ከጥንትስ ጀምሮ የተለያዩ ስራዎች ሲሰሩ የቆዩ ሲሆን የደብሩ ጸበል አገልግሎት የሚሰጥበት 2500 ካሬ ሜትር ከሆነ ቦታ ላይ 1000 ካሬ ሜትር ላይ ባለ ባለ 15 ወለል ህንፃ ማለትም ወደ መሬት ሁለት ወለል ከመሬት በላይ 13 ወለል የሆነ ህንፃ ዲዛይን እንዲሰራ ተደርጎ ከተጠናቀቀ በኋላ ወደሚመለከተው የከተማው የከተማ አስተዳደር የግንባታ ፈቃድ ባለስልጣን በመቅረብ የግንባታ ፈቃድ ለማግኘት ተችሏል። የግንባታ ፈቃዱ ከተገኘ በኋላ ግንባታውን ለማስጀመር ግንባታውን የሚከታተል የግንባታ አማካሪና ግንባታውን የሚገነባ የስራ ተቋራጭ መምረጥ አስፈላጊ በመሆኑ በቅድሚያ የጨረታ ሰነድ በማዘጋጀት በከተማ ውስጥ ከሚገኙ አማካሪዎች እና የስራ ተቋራጮች መካከል በሆስፒታል ግንባታ ዲዛይን የሚታወቁ አማካሪ ድርጅቶችን በመጋበዝ በተደ